መቼም ብዙዎቻችሁ ስለ ዳውን ሲንድረም በተለያየ አጋጣሚ ሰምታችኋል። በዚህ ቪዲዮ ዳውን ሲንድረም ማለት ምን ማለት ነው የሚለውን ባጭሩ የምነግራችሁ ሲሆን ከዛ በተጨማሪ ደግሞ አስር በማህበረሰቡ ዘንድ ያሉ ስለ ዳውን ሲንድረም የሚነገሩ የተዛቡ አመለካከቶችንም የምነግራችሁ ይሆናል። ይህ ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ሰብስክራይብ በማድረግ ደግሞ የቻናላችን አባል ሆናችሁ በየሳምንቱ የምንለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ዶክተር ናትናኤል ነኝ፣ የህፃናት ስፔሻሊስት ነኝ። Thank ወደ አስሩ ነገሮች ከመግባታችን በፊት መጀመሪያ ዳውን ሲንድረም ማለት ምን ማለት ነው የሚለውን። የዳውን ሲንድረም ስያሜ የመጣው ጆን ዳውን የሚባል ሳይንቲስት የዳውን ሲንድረም ምልክቶችን አንድ ላይ አቀናጅቶ ተመሳሳይ ባሕርይ ያላቸው እነዚህ የአንድ ችግር መገለጫ ናቸው ካለው ከሰውየው ስም የመጣ ሲሆን፣ ዳውን ሲንድረም የሚከሰተው ብዙዎቻችሁ እንደምታውቁት ሰዎች 46 ክሮሞዞሞች አሉት፣ 23 ጥንዶች ማለት ነው። የዳውን ሲንድረም ችግር የሚፈጠረው 21ኛው ክሮሞዞም ላይ ሲሆን አንደኛው ጥንድ ሁለት መሆን ሲገባው ሶስት ሲሆን የሚከሰት ይሆናል። ይህ እንዳለ ሆኖ ግን ዳውን ሲንድረም ሶስት ዋና ዋና አይነቶች አሉት። እነዚህን አይነቶች በዋነኝነት ማወቅ የሚቻለው በዘረመል ወይም ደግሞ በክሮሞዞም ምርመራ ሲሆን፣ አይነቶቹን በዋነኝነት ማወቅ የሚያስፈልገው ለምንድን ነው? አንዳንድ ዳውን ሲንድረም ያላቸው ልጆች ያሏቸው ወላጆች እንደገና ዳውን ሲንድረም የመውለድ ሪስክ አላቸው የላቸው፣ የሚለውን ለመለየት የሚረዳም ስለሆነ ነው። ወደ አስሩ ከዳውን ሲንድረም ጋር ተያይዘው ያሉ የተዛቡ አመለካከቶች ስንገባ የመጀመሪያው ምንድን ነው? ዳውን ሲንድረም በጣም ሬር የሆነና ከብዙ ሺዎች አንድ የሚከሰት አድርጎ ማየት ነው። የሚገርማችሁ እንደውም ዳውን ሲንድረም ክሮሞዞማል አብኖርማሊቲ ከሚባሉት ውስጥ በዋነኝነት የሚጠቀሰው ሲሆን ከ700 በህይወት ከሚወለዱ ህፃናት ውስጥ አንድ ልጅ ዳውን ሲንድረም ይኖሩበታል ተብሎ ይገመታል። ይህ በጣም ብዙ ቁጥር ነው። ይህንን አውቀው በውጭ ሀገራት ሁሉንም ነፍሰ ጡር እናቶች የዳውን ሲንድረም ምርመራ ያደርጉላቸዋል። ይህ እኛ ሀገር ወደፊት መለመድ ያለበት ነገር ነው። ሁለተኛው ስለ ዳውን ሲንድረም ያለው የተዛባ አመለካከት ትልልቅ እናቶች ብቻ ዳውን ሲንድረም ያለው ልጅ ይወልዳሉ የሚለው። ምንም እንኳን ከሰላሳ አምስት ዓመት በላይ የሆኑ እናቶች ዳውን ሲንድረም የመውለድ ሪስካቸው ብዙ ቢሆንም፣ ነገር ግን ወጣት እናቶችም ዳውን ሲንድረም ያለው ልጅ የመውለድ እድል ሊኖራቸው ይችላል። ስለዚህ ሙሉ ለሙሉ እድሜ ይለያል ማለት አይቻልም። እንዳሁም ይገርማችሁ መረዳት እንደምትችሉት ብዙ ጊዜ የመውለድ ሬት የሚበዛው በሀያዎቹ ያሉ እናቶች እድሜ ስለሆነ አምሳ ፐርሰንት አካባቢ የዳውን ሲንድረም ተጠቂ የሆኑ ልጆች በያዎቹ ዕድሜ ካሉ እናቶች የተገኙ ናቸው። ሶስተኛው ስለ ዳውን ሲንድረም ያለ የተዛባ አመለካከት ሁሉም ዳውን ሲንድረም ያላቸው ልጆች መልካቸው አንድ አይነት ነው ብሎ ማሰብ ምንም እንኳን የፊታቸው ገጽታ ላይ የሚመሳሰሉ ነገሮች ቢኖራቸውም ባህሪያቸው፣ ስሜታቸው፣ አመለካከታቸው እንደሚለያዩ ሁሉ የተለያየ የፊት ገጽታ እንደሚኖራቸው ማገናዘብ ያስፈልጋል። አራተኛው ስለ ዳውን ሲንድረም ያለው የተዛባ አመለካከት ዳውን ሲንድረም ያላቸው ሰዎች መጋባት አይችሉም መውለድ አይችሉም የሚለው። በውጭ ዓለማት ብዙ ዳውን ሲንድረም ያላቸው ጥንዶች ይገኛሉ። እነዚህ ምስሉ ላይ የምትመለከቷቸው ሜሪያን እና ቶሚ ፒሊንግ የተባሉ እንግሊዝ የሚኖሩ ዳውን ሲንድረም ያለባቸው ጥንዶች ሲሆኑ ከ20 ዓመት በላይ በጋብቻ አብረው የኖሩ ናቸው። ከዛ ጋር ተያይዘው ደግሞ ዳውን ሲንድረም ያላቸው ሰዎች ሙሉ ለሙሉ መውለድ አይችሉም የሚለውም የተዛባ አመለካከት ነው። ምንም እንኳን ዳውን ሲንድረም ያላቸው ወንዶች በጣም አናሳ የመውለድ እድል ቢኖራቸውም አንዳንድ ወንዶች ግን እንደወለዱ የሚያሳዩ ማስረጃዎች አሉ። ከዛ በተጨማሪ ደግሞ ሴቶቹ የመውለድ እድላቸው በጣም ሰፊ ነው። ችግሩ ምንድን ነው? ዳውን ሲንድረም ያላቸው ወላጆች ዳውን ሲንድረም ያለው ልጅ የመውለድ ሪስክ ሊኖራቸው ይችላል። ነገር ግን ሙሉ ለሙሉ መውለድ አይችሉም የሚለው የተዛባ አመለካከት መሆኑን ማወቅ ያስፈልጋል። ሌላኛው እድገታቸው ላይ ማህበራዊ መስተጋብራቸው ሁሌ የተጠቃና ማህበራዊ መስተጋብር ማድረግ የማይችሉ ናቸው ብሎ ማሰብ ነው። ልጆች ላይ እድገትን አሰስ የምናደርግባቸው አምስት መስፈርቶች አሉ። ይህንን ለማየት ከዚህ በፊት የሰራሁት ቪዲዮ ላይ ምንድን ናቸው አምስቱ የሚለውን ማየት ትችላላችሁ። ከዛ ውስጥ አንደኛው ማህበራዊ መስተጋብር ነው። ዳውን ሲንድረም ያላቸው ልጆች እንደውም ማህበራዊ መስተጋብራቸው ከሌሎቹ ከአራቱ የተሻለ ነው። ከሰዎች ጋር ይጫወታሉ ኮሚኒኬት ያደርጋሉ። አይታችሁ ከሆነ አንዳንድ ስራ ላይ ሁሉ ተግባብተው መስራት የሚችሉበት ሁኔታ ይፈጥራል። ስድስተኛው ስለ ዳውን ሲንድረም ያለው የተዛባ አመለካከት ሁሉም በጣም ከፍተኛ ዲሴቢሊቲ ወይም ችግር አለባቸው ብሎ ማሰብ። ዳውን ሲንድረም ያላቸው ልጆች አንዳንዶቹ አነስተኛ የሆነ ችግር፣ ሌሎቹ ደግሞ መካከለኛ፣ አንዳንዶቹ ከበድ ያለ ችግር ሊኖርባቸው ይችላል እንጂ ሁሉም ከፍተኛ የሆነ ዲሴቢሊቲ አለባቸው ብሎ ማሰብም ተገቢ አይደለም። ሰባተኛው ስለ ዳውን ሲንድረም ያለው የተዛባ አመለካከት ዳውን ሲንድረም ያላቸው ልጆች ትምህርት ቤት መሄድ አይችሉም፣ ከዛ ካደጉ በኋላም ስራ መስራት አይችሉም የሚለው ነው። እዚህ ላይ ዓለማችን ላይ በጣም የሚጠቀሰው ማሳያ ፓብሎ ፒናዳ የሚባለው ስፔናዊ አክተር ነው። ይህ አክተር ዩኒቨርሲቲ ገብቶ ዲግሪ ከማጠናቀቁ ባሻገር ያስተምራል፣ መጽሐፎችን ይጽፋል፣ ካውንስሊንግ የሚገርማችሁ ዲሴቢሊቲ ላለባቸው ዳውን ሲንድረምን ጨምሮ ላለባቸው ሰዎች ካውንስሊንግ ይሰጣል። ከዛ በተጨማሪ ደግሞ ፊልሞችን ይሰራል። ሚቱ የሚባል ስለ ዳውን ሲንድረም የሰራው ፊልም አንዱ ተጠቃሽ ነው። ሌሎችም ዳውን ሲንድረም ኖሯቸው ተምረው ጥሩ ቦታ ላይ ያሉ የተለያየ ሌሎች ሰዎች መስራት የሚችሏቸውን ስራዎች የሚሰሩ የዳውን ሲንድረም ተጠቂዎች እንዳሉ ማወቅና እርዳታ ከተዘረገላቸው እንደ ሌላው ሰው ስራ መስራት የሚችሉበትን እድል መፍጠር እንደሚቻል ማገናዘብ ያስፈልጋል። ሌላኛው ስምንተኛው የተዛባ አመለካከት ስለ ዳውን ሲንድረም ሁልጊዜ ደስተኛ ናቸው ብሎ ማሰብ ነው። ብዙ ሰዎች እንዲሁ ያዩአቸውና እነዚህ እኮ ሁሌ ደስተኛ ናቸው ብለው ያስባሉ። ነገር ግን ይህም ተገቢ አይደለም። ምክንያቱም እንደ ማንኛውም ሰው ኢሞሽን ስላላቸው ሊያዝኑ ይችላሉ፣ ሊበሳጩ ይችላሉ፣ ሊደሰቱ ይችላሉ፣ ሊከፉ ይችላሉ። ያንን በደንብ ማወቅና መረዳት ያስፈልጋል። ዘጠነኛው የተዛባ አመለካከት ደግሞ ዳውን ሲንድረም ያላቸው ልጆች ሁሌ የሆነ ሕመም አላቸው ብሎ ማሰብ፣ እሱም ተገቢ አይደለም። ምንም እንኳን ከዳውን ሲንድረም ጋር ተያይዘው የሚመጡ እንደ ልብ ሕመም እንደ ሆርሞን ሕመም የአይን የጆሮ፣ አንዳንዴ ደግሞ የሳይካትሪክ ሕመሞች ቢኖሩም ነገር ግን እነዚህ ሁሉም ልጆች ላይ ይከሰታሉ ማለት አለመሆኑን በደንብ መገንዘብ ያስፈልጋል። አስረኛውና የመጨረሻው ረጅም እድሜ አይኖሩም አስር ሀያ ሰላሳ ዓመት ብቻ ቢኖሩ ነው ብሎ ማሰብም አንደኛው ትክክለኛ ያልሆነ አመለካከት ነው። ምክንያቱም ዳውን ሲንድረም ላይፍ ኤክስፔክታንሲያቸው ምንም እንኳን ከሌላው ማህበረሰብ የተወሰነ ሊያንስ ቢችልም ከ55 እስከ 60 የሚገመት ላይፍ ኤክስፔክታንሲ እንዳላቸው ነው ጥናቶች የሚያሳዩት። ስለዚህ ረጅም እድሜ መኖር የሚችሉ መሆኑን ማወቅ መረዳት ያስፈልጋል። እነዚህ አስር ነገሮች ብዙ ጊዜ በማህበረሰባችን ዘንድ ስለ ዳውን ሲንድረም ያሉ የተሳሳቱ አመለካከቶች ስለሆኑ እነዚህን ማረም እና ዳውን ሲንድረም ያላቸውን ልጆች ወይንም ደግሞ ትልልቅ ሰዎች በደንብ ተረቶ ድጋፍ ማድረግ ያስፈልጋል ማለት ነው። ስለ ዳውን ሲንድረም የተወሰነ የተነጋገርንበት ቪዲዮ ይህን ይመስላል። ተጨማሪ እንድንሰራላችሁ የምትፈልጉት መረጃ ካለ በኮሜንት ሴክሽን ላይ ያሳውቁን። ዶክተር ናትናኤል ነበርኩ። ይህ ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ሰብስክራይብ በማድረግ ደግሞ የቻናላችን አባል ሆናችሁ በየሳምንቱ የምንለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። አመሰግናለሁ። ሰላም።